በጤናው ዘርፍ ያልተቋረጠና የተቀናጀ የአገልግሎት ስርዓት በመዘርጋት ጤናማና አምራች ዜጋ ለማፍራት የጋራ ርብርብ ማድረግ እንደሚገባ የከንባታ ዞን ጤና መምሪያ ገለጸም። የከንባታ ዞን ጤና መምሪያ በባለቤትነት ላይ የተመሰረተ እውቅናና ተጠያቂነት ለጠንካራ የጤና ስርዓት ግንባታ በሚል መሪ ሀሳብ የ2017 በጀት ዓመት የጤና ሴክተር ዓመታዊ አፈጻጸም ግምገማና የ2018 ዓ ም እቅድ የምክክር ጉባኤ በዱራሜ ከተማ አካሂዷል። ዘገባዊ ከምባታ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው። ምረታ ብስራይ እንደሚከተል ያቀርበዋል። በመድረኩ ላይ የተገኙት የከንባታ ዞን ዋና አስተዳዳሪ አቶ አረጋሼቱ እንዳሉት ባለፈው በጀት ዓመት በብዙ ፈተና ውስጥ ሆነን አንድም አገልግሎት ሳይቋረጥ ማህበረሰቡን ያገለገሉ ባለሙያዎች ለመጣውና ለተመዘገበው ውጤት ምስጋና ይገባቸዋልም ብለዋል። ውጤታማ የጤና ልማትና አገልግሎት እንዲኖር የአመራሩ ቁርጠኝነት ያስፈልጋል ያሉት ዋና አስተዳዳሪው የምናገለግለውን ህብረተሰብ መሰረት አድርገን ሌት ተቀን መትጋት ያስፈልጋል ሲሉም አክለዋል። የ2017 የዞናችንን የጤና አጠቃላይ የስራ እንቅስቃሴ አፈጻጸሞችን ስንመለከት በጣም ብዙ ተግባራት ተከናውነዋል። በዛው ልክ ደግሞ ፈተናዎችም አጋጥመውናል። እንደ ስኬት የምናነሳቸው በጣም ብዙ ስኬቶች አሉ። በጤና ተቋሞቻችን አካባቢ ፈተና ውስጥ ሆነን እያለን አገልግሎት ሳይቋረጥ አገልግሎት እየሰጡ እያሳለፉ የጤና ተቋማት የጤና ባለሙያዎች አይተናል። የኔ የመጀመሪያ ኃላፊነት ለህብረተሰቡ አገልግሎት መስጠት ነው ብለው በዚህ ጽኑ አቋማቸው ህዝባቸውን እያገለገሉ ያሳለፉ ምስጉን ባለሙያዎች መኖራቸውን በተግባር አይተናል። የትኛውም ተግዳሮት የጤና አገልግሎት ለድርድር የሚቀርብና የሚቋረጥ ሊሆን እንደማይገባ በአጽንኦት የተናገሩት አቶ አረጋሸቱም በጤናው ዘርፍ ለሚስተዋሉ ችግሮች ሳንበገር ለምናገለግለው ህዝብ ህይወት ቅድሚያ በመስጠት ማገልገል የዘርፉ ባለሙያና አመራር ቁርጠኝነት እጅጉን ይሻልም ብለዋል። እንደዚህ አይነት ተመሳሳይ ሁኔታ ባለበት አንዱ አካባቢ ምርጥ አፈጻጸም የሚያስመዘግብበት ሌላ አካባቢ ደግሞ ደካማ የሚሆንበት ልዩነቱ የአመራር ልዩነት ነው ከወረዳ አስተዳዳሪ ከከተማ ከንቲባ ነው የሚጀምረው ከጤና ጽህፈት ቤት ኃላፊ ከእያንዳንዱ የጤና ተቋም አመራር ነው የሚጀምረው። በጣም የሚያሳዝነው አንዳንዱ የጤና ጣቢያ ኃላፊ የሚባለው ሰውዬ ቀድሞ ዘግቶ የሚወጣው እሱ ነው ቀድሞ ዘግቶ ወደ ቤት ሄዶ እሱ ነው ያስከትላል። ለምን ተዘጋ ሲባል እየተቀደሱ ላሉ ሰዎች ሰው እሱ የሚያወረው? ስለሌለ ጉዳይ ነው የሚያወረው? ይሄ ዋና ጉዳያችንን በተሳሳተ መንገድ እየተረጎምን እየተጠቀምን እንደሆነ ያሳያል ማለት ነው። ስለዚህ ይሄንን ማስተካከል ነው። የምናገለግለው የእኛን ህዝብ ነው። እኔም ማገለግለው አባቴን ነው። እኔም ማገለግለው እናቴን ነው። ሂድን የማዕከላዊ ኢትዮጵያ ክልል የህብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር አቶ ለገሰ ጴጥሮስ በጤናው ዘርፍ የሚስተዋለውን ችግር ማጉላት ሳይሆን እድሎችን በአግባቡ በመጠቀምና ስኬቶችን በማስፋት ጤናውን በራሱ የሚያመርትና የቤተሰብ ብልጽግና ማረጋገጥ የሚችል ህብረተሰብ ለመፍጠር በቅንጅት መስራት ይገባልም ነው ያሉት። ሁልጊዜ በጤና መዋክር ሆነ በሌላ የተሻለ ሊሆን የሚችለው በተለይኛ አካባቢ ላይ እዚህ ስንመጣ ያገኘናቸውን ስኬቶችን በጣም ቦልድ እያናነሳ እኔ ጉባኤኛውም ሲመልስ በተለይ ወደ ታች ሲሄድ የሁን ጊዜ ችግሮችን ከፍ አድርጎ ከማየት ያሳካላቸውን ነገሮች ከፍ ብናደርግ ኤነርጂ ይሆናል። ታች ለዛ ላፋቸው ጤና ኤክስቴንሽን የማወራ አባወራ፣ የቀበሌ መዋቅር፣ የጤና መዋቅር ኤነርጂ እያገኘ ይሄዳል ማለት ነው። የግንባታ ዞን ጤና መምሪያ ኃላፊ ዶክተር ራመቶ አቦ በበኩላቸው በጤና ተቋማት የሚታየውን የአገልግሎትና የመልካም አስተዳደር ችግሮችን ለመቅረፍ ሰፊ ስራዎች እየተሰሩ ቢሆንም በመድኃኒትና ሕክምና ግብአቶች ላይ የሚታዩ ችግሮችን ለማረምና በዘርፉ ተጨባጭ ለውጥ እንዲመጣ በቅንጅት እየተሰራ ነው ብለዋል። ባለፉት ዓመታት በጤና ኤክስቴንሽን ፕሮግራም በተመዘገበው መሰረታዊ የጤና አገልግሎት ለገጠርና ለከተማ ማህበረሰባችን በቅርብ ይበልጥ ተደራሽ በማድረግ መላ ህዝባችን የጤና ልማት ተጠቃሚና ተሳታፊ እንዲሆን ዘርፈ ብዙ የሆኑ ስራዎችን ሲሰሩ ቆይተዋል። አሁንም እየተሰሩ ይገኛሉ። ተላላፊ በሽታዎችን ከመከላከልና ለመቆጣጠር ህብረተሰቡን በማስተባበር ባለፉት አመታት ዘርፉ ብዙ ስራዎችን በመስራቱ አመርቂ ለውጦች መጥተዋል ያሉት ዶክተር ራመቶም ከ2017 በጀት አመት የመድኃኒትና የሕክምና መሳሪያዎችን አቅርቦትና አያያዝን ለማጠናከር በርካታ ጥረቶች መደረጋቸውንም ተናግረዋል። የጤና መሰረተ ልማት በማስፋፋት የሰው ኃይል አቅርቦትን በማሻሻል የጤና ልማት ክብካቤ ገቢን በማሳደግ የእናቶችና የህጻናትን ጤናና ደህንነትም መንከባከብና እንዲሁም ተላላፊ በሽታዎችን በመከላከልና በመቆጣጠር ረገድ የህብረተሰቡን ጤና በመጠበቅ መሠራታዊ ለውጦች ማምጣት ተችሏል። በዞኑ የማህበረሰብ መድኃኒት ቤት በመገንባት ለአገልግሎት ክፍት እንዲሆኑ ለማድረግ ታቅዶ በተሰራው ስራ በበጀት ዓመቱ በአራት ከተማ አስተዳደሮች አገልግሎት መጀመራቸውን የገለጹት ዶክተር ራመቶ በሁሉም አካባቢዎች አገልግሎቱን ለማስፋት በትኩረት ይሰራልም ብለዋል። በመድረኩ ማጠቃለያ በበጀት ዓመቱ በጤና ስራ ስኬትና አገልግሎት እንዲሳለጥ የድርሻቸውን ለተወጡ ግለሰቦችና ተቋማት የዕውቅናና የምስክር ወረቀትም ተበርክቶላቸዋል። ዘገባው የከምባታ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው።